እንኳን ወደ አፓምዴ ልጅ ዩቲዩብ ቻናል እንኳን ደህና መጣችሁ። የወንድ ስሞችን በባለፈው አንድ ጊዜ ተምረናል። አሁን ደግሞ ዛሬ እንጨርሳለን። የወንድ ነጠላ ስሞች በነጠላ የሚጠሩትን ስሞች በድር ወድር ብለን ገባ ነው ማለት ነው። በፊት ስለ ሴቶች ነበረ ስንማማሪ ነበር ነው። አስራ ሦስት ክፍል አስራ ሁለቱ ክፍል ኦልሞስት በሴቶች ነው፣ ሴት ፆታ ነቄባ ነው። አሁን ዛሀር ዛሀር እና ና የመጨረሻውን ዛሀር ዛሬ ክፍል ክፍል የመጨረሻው ክፍል እና እንጨርሳለን ማለት ነው። የወንድ ስሞች ዛሀር ሽሞች ዛሀር ይባላሉ። እነ ሽሞት ዛሀርን በብራይስጥ ቋንቋ እናያለን ማለት ነው። በመጨረሻቸው ላይ ኦን የሚጨርሱ እቺ ኦነች እቺን ኤንነች ኑን ሶፊት ምና። ኦ አንድ ላይ ሲመጡ ኦን ኦን ይሆናል ማለት ነው። ሃሎን ሃሎን ሃሎን ሃሎን ሃሎን ሃሎን ሃሎን መስኮት ማለት ነው። ዝሃር ነው። ሃሎን መስኮት ማለት ነው። ሃሎን መስኮት ማለት ነው። መሎን መሎን መሎን መሎን ሃሎን መሎን መሎን ሆቴል ማለት ነው። ሚሎን ሚሎን ሚሎን ሚሎን መዝገበ ቃላት ማለት ነው ወይም ዲክሽነሪ ይባላል። ሚሎን ኢቶን ኢቶን ኢቶን ኢቶን ጋዜጣ ማለት ነው። ኢቶን ጋዜጣ። ጋዜጠኛ ማለት ኢቶናይ ነው የሚባለው ኢቶን ጋዜጣ ነው። ጋዜጠኛ ደግሞ ኢቶናይ ይባላል ማለት ነው። ኦኬ ፒትሮን፣ ፒትሮን መፍትሔ ወይም መልስ ማለት ነው። ፒትሮን የሽለሃ ፒትሮን ኢል ፒትሮን ይባላል ማለት ነው። ፒትሮን መፍትሔ ወይ መልስ ማለት ነው። ሙዚዮን ሙዚዮን ሙዚዮን ሙዚየም ማለት ነው ሙዚዮን ሙዚየም ማለት ነው አሁን እነኚህን እንደግማቸዋለን ሀሎን መስኮት ሀሎን መስኮት መሎን ሆቴል መሎን ሆቴል ሚሎን መዝገበ ቃላት ወይም ዲክሽነሪ ኢቶን ጋዜጣ ፒትሮን መፍትሄ ወይም መልስ ሙዚዮን ሙዚየም ማለት ናቸው እነኚህ በኦን የሚጨርሱ ናቸው ግን ምንድን ናቸው የወንድ ስሞች ናቸው ማለት ነው የወንድ ስሞች መገለጫ ናቸው ናት አይደለም እዚህ ጋ ግን በኦነ የሚጨርሱ ሆኖ ልሾን ይላል ምላስ ማለት ነው ልሾን ምላስ በሴት ፆታ ነው የሚጠራው እንግዲህ ኤክሰፕሽን አለ የተለየ ኤክሰፕሽን ይባላል በእነሱ ኢሬጉላር ማለት ነው የተለየ ኤክሰፕሽን ማለት የተለየ ፅድፍ ይባላል በብራይስ በኛ በአማርኛ ቋንቋ የተለየ ለየት ያለ የተለየ ሕግ ያላቸው ስርዓትን የማይከተሉ ልሾን ማለት ምላስ ማለት ነው። ምላስ ማለት ደግሞ በሴት ፆታ ለሚጠበሩ ኔኬቫ ነው። እነዚህ እስካሁን ያሉት በዛሃር ስትጠሩ እዚህ ጋር ግን ኔኬቫ ነው። ልሾን አቶን። አቶን፣ አቶን ደግሞ ሴት አህያ ማለት ነው። ወንድ አህያ ሀሞር ነው የሚባለው። ሴት አህያ አቶን ነው የምትባለው ማለት ነው። እና ሀሞር ወንድ አህያ ማለት ነው። እሺ እዚህ ጋር ማይም ክሪም እኔ ረፂ ማይም ከሪም፣ ማይም ከሪም ማለት ቀዝቃዘ ውሃ ማለት ነው። ማይም ከሪም ማታ ረፂ ሲሉኝ እኔ ረፂ ማይም ከሪም ካልኩ ቀዝቃዘ ውሃ ፈልጋለሁ። ሸማይም ካኸለኝ፣ ሰማይ ሰማያዊ ነው ማለት ነው። ሸማይም ሸማይ ማለት ነው፣ ሰማይ ካኸለኝ ማለት ነው፣ ሰማያዊ ማለት ነው። ሃይም ቶቪም፣ ጥሩ ህይወት ማለት ነው። ሃይም ቶቪም ገረብ ገርባይም። ገረብ ብሎ ጋርባይም ነው። ገረብ ማለት ካልሲ ነው። ጋርባይም ካልሲዎች ማለት ነው። መገፍ መገፋይም። መገፍ ለአንድ ነው። መገፋይም ከሆነ ደሞ ለብዙ ነው። ቡትስ የሴት ጫማ ማለት ነው። የወንድ ቡትስ ጫማ ማለት መገፋይም ነው የሚባለው። ቦት ጫማ እንደ ቡትስ ማለት ነው። ገረብ ማለት ካልሲ ማለት ነው። ገርባይም ማለት ደግሞ ካልሲዎች ማለት ነው ሃይምቶቪም ጥሩ ህይወት እነኚህ ሁሉ ምንድናቸው ሲንጉላር ናቸው በፕሩላር ቢነበቡ ሲንጉላር ነው ነው የሚጠሩት በነጠላ ነው የሚጠሩት እና ይህንን ልብ እንድትሉት ነው ብዙ ነገር የለውም የዛሬ ትምህርት በጣም አነስተኛ ነው አንድ ጊዜ እንድገምና እንጨርሳለን ማለት ነው የወንድ ስሞች ዛሃር ሽሞት ዛሃር ሃሎን መስኮት ሃሎን መስኮት ሃሎን መስኮት መሎን ሆቴል መሎን ሆቴል መሎን ሆቴል መሎን ሆቴል ሚሎን መዝገበ ቃላት ሚሎን መዝገበ ቃላት ሚሎን መዝገበ ቃላት ሚሎን መዝገበ ቃላት ኢቶን ጋዜጣ ኢቶን ጋዜጣ ኢቶን ጋዜጣ ፒትሮን መፍትሄ ወይም መልስ። ፒትሮን መፍትሄ ወይም መልስ። ሙዚዮን ሙዚየም። ሙዚዮን ሙዚየም። በሴት ጾታ ኔኬቫ፣ ደግሞ በሴት ጾታ የሚጠሩ ኔኬቫዎች በኦን የሚጨርሱ ሊሾን ምላስ። ሊሾን ምላስ። ሊሾን ምላስ። እትኦን አቶን አቶን ሴታ ህያ ማለት ነው። አቶን ሴታ ያ አቶን ሴታ ያ እዚጋ ማይም ከሬግ ማለት ቀዝቃዛ ውሃ ማይም ውሃ ማለት ነው ማይም ማለት ውሃ ቀረ ማለት ነው ከሪም ማለት ደግሞ ቀዝቃዛ ውሃ ማይም ከሪም ካለን ፕሩላር ነው ግን እንትን የለውም ማለት ነው ነጠላና ፕሩላር የለውም አንድ ነው ሽሞ እሺ ሸማይም ከሆሊም ሰማይ አንድ ነው ሸማይም ነው የሚባለው ሰማይ አንድ ነው አለ ሸማይም ሸማይም ከሆሊም ሰማይ ሰማያዊ ነው እንደማለት ነው። ነጠላ ሆነው ግን እንደ ብዙ ነው የሚጠሩት ማለት ነው። ሃይም ቶቪም ይባላል። ሃይም ህይወት ማለት ነው። ቶቪም ነው በብዙ ቢጠራም ሃይም ህይወት ማለት አንድ ህይወት ነው እንጂ ብዙ ይባልም ማለት ነው። ስለዚህ ሃይም ቶቪም። ገረብ ካልሲ ማለት ነው። ገርቫይም ነው ካልሲ ካልሲዎች። መገፍ መገፋይም ቡት ቡትሶች። ስለዚህ ይህንን ይመስላል። የወንድ ስሞች በነጠላ የሚጠሩት ወደ ድርብ ስሞች እንዴት እንደሚጠሩ በሚቀጥለው በክፍል አስራ ስድስት እንጀምራለን ማለት ነው። ክፍል 16 ድርብ ስሞችን የሴትና ወንድ ድርብ ስሞች እንዴት እንደሚሆኑ ምን ባህሪ እንዳላቸው በድርብ ስሚጠሩ ማስታወስ የሚገባን ነገሮች አሉ። ህግ ተከትለው ስርዓት ተከትለው በአረባቡ የሚከተሉ አሉ፣ ማይከተሉ አሉ። ልክ እዚህ ጋር የተለዩ እንዳልናቸው ነ የተለየ እዚህ ጋር ለየት ተብሎ የተቀመጡ እንዳሉት ሊሾን ተብሎ በሴት የሚጠራ ከሆነ አቶን ተብሎ ሴት አህያ ተብሎ በሴት እንደሚጠራ ፣ ግን ኦን የሚጨርሱ ሁሉ መወንድ ነው ተብሎ እዚህ ጋር ተነግሮ፣ እዚህ ጋር ደግሞ ምን ይላል? በኦን እየጨረሱ ግን በሴት የሚጠሩ አሉ ማለት ነው። ይሄ ህጉን የማይከተል የሚያፋልስ ነው። ነገር ግን ይህንን በሁሉም ቋንቋ ውስጥ አለ በዚህ በእብራይስጥ ብቻ አይደለም። በእንግሊዝኛም ሬጉላር ቨርብስ ይባላሉ ቨርቦቹ ሬጉላር ያልሆኑ ሬጉላር ቨርቦች አሉ ማለት ነው። እኛም ደግሞ ትክክል ያልሆኑ በአማርኛም አሉ፣ በሁሉም ቋንቋ ውስጥ አሉ እና እነዚህ ስርዓቱን ተከትሎ የማባዛት አባዛት ስርዓትን ተከትሎ የማይባዙ ስላሉ፣ በእንግሊዝኛም በሁሉም ቋንቋ ውስጥ እነህ ይሄ የቋንቋ ባህሪ ነው ማለት ነው እና ይህንን እንድትይዙ ነው። ግረ መንገዳችሁ ትርጉሞቹን በደንብ እያስተዋላችሁ ማለት ነው እንድትሄዱ ማሶ የሚፈልገው ሀሎን ማለት መስኮት ነው። ብዙ መሎን ሆቴል ማለት ነው። ሚሎን፣ መዝገበ ቃላት፣ ኢቶን፣ ጋዜጣ፣ ፒትሮን፣ መልስ ወይም መፍትሄ፣ ሙዚዮን፣ ሙዚየም፣ ኔኬቫ ወይም በሴት ሶታ፣ ሊሾን ምላስ፣ ሊሾን ምላስ አቶን ሴታ ሀያ ወንዳ ህያ ሃሞር ነው የሚባለው። ማይም ከሪም ቀዝቃዛ ውሃ፣ ማይም ከሪም ቀዝቃዛ ውሃ፣ ማይም ከሪም ማይም ከሪም ቀዝቃዛ ውሃ ማለት ነው። ማይም ከሪም ማይም ከሪም ቀዝቃዛ ውሃ፣ ማይም ከሪም ቀዝቃዛ ውሃ። ሸማይም ካሆሊም ሰማያዊ ብዙዎች አሉ። ሰማይ ሰማያዊ ነው። ሰማይ ሰማያዊ ማለት ሰማይ ሰማያዊ ከለላሉ። ሃይም ቶቪም ሐይም ቶቪም ጥሩ ህይወት፣ ሐይም ቶቪም ጥሩ ህይወት፣ ሐይም ቶቪም ጥሩ ህይወት ማለት ነው። ገረብ ገርባይም፣ ካልሲ ካልሲዎች። መገፍ መገፋይም፣ ቦትስ ጫማ፣ ቡትስ ጫማዎች፣ ወይም ቦቲ ጫማ፣ ቦቲ ጫማዎች። ይህን ይመስላል። በሚቀጥለው ጊዜ እስክንገናኝ እናንተ ደግሞ ሼር ሰብስክራይብ እያደረጋቸው ለሁሉ እንዲዳረስ አድርጎ ወደ ብዙ ስሞች በብዙ የሚጠሩበትን ፕሮላር ስናወስ ወይም ደግሞ በነጠላ ነው። አሁን በብዙ ስሞችን እንዴት እንደሚጠሩ እንዴት እንደሚጠራው የስም አረባቡን እንማራለን። እሱን ስንጨርስ ወደ ሌሎቹ ሰዋሰው ህጎች እንሄዳለን ማለት ነው። ዋናው ግን ከስም መነሳታችን ስም ከባድ ስለሆነ ማለት ነው፣ ለመጻፍ ለሁሉም ነገር መሰረት ስለሆነ ስም ከስም ነው የምንነሳው ማለት ነው። ስሞችን ጨርሰን ወደ ዋናው እንሄዳለን ማለት ነው። ጥያቄ ካላችሁ መጠየቅ ትችላላችሁ፣ ኮሜንት በማድረግ ኮሜንታችሁን እንፈልጋለሁ። አስተያየቶቻችሁን ስጡን። እብራይስጥን በአጭር ጊዜ በቀላሉ እንድትማሩ እንድታቁ ማስቻል እችላለሁ ማለት ነው። እግዚአብሔር ፍቃድ እኔ አራት ዓመት የተማርኩትን ከፍዬ እናንተ ደግሞ በነፃ ነው የምትማሩት ማለት ነው። ስለዚህ ለእናንተ በነፃ ነው የማስተምረው እኔ አራት ዓመት የከፈልኩ ክረምት እንኳን ሀያ ሺህ ሸቀል ነው የከፈልኩት ለክረምት ትምህርት ለሁለት ወር ሀያ ሺህ ሸቀል ነው የከፈልኩት እና እናንተ ከበረታችሁ ትምህርቱ በጣም ቀላል ነው በቀላል አድርጌ ነው እያስተማር ከለሆን ቢያም በዩኒቨርሲቲ ስታንዳርድ እብራይስጥን በደንብ መናገር ትችላላችሁ ብዬ አስባለሁ መልካም ጊዜ አመሰግናለሁ ሼር ሰብስክራይብ ማድረግ አትርሱ ሼር ሰብስክራይብ ሰብስክራይብ ሼር እያደረጋችሁ ላይክ እና ኮሜንት እያደረጋችሁ ለሁሉም አዳርሱ።